ማወቅ አትሊስት እግዚአብሔርን ከሰው ለመለየት የምንችልበት እኔ የወዲህ አድነኝ ስል የነበርኩበት ዘመን አውቀዋለሁ። ብዙ ዓመት የወዲህ አድነኝ እኔ የሰዎች እናቴም እንደው እናቴም የቤቴ አንቺ ጠብቂኝ ጠብቂኝ ያገኘኝ ያኖር ነው። አሁን እንግዲህ ትጠብቃለች የሚል መጽሐፍ ቅዱስ ላይ መጠበቅ አይደለም ማማለድ የሚለው የያጣ ነው፣ መጽሐፍ ቅዱስ የለም። እና በሌለ ነገር ላይ ለምንድነው የምንሸውር? እስከ መቼ ድረስ እንዲህ ብለን እንሄዳለን? አሁን እኛ ሃይማኖት አንድ ቦታ ላይ ሃይማኖት መቀየር አይደለም የሚል ሰምቻለሁ። የጥሩ አባባል ነው። የሃይማኖት ባህላችንም ሀገራችን በእምነታችን ሆነን በሃይማኖት ሆነን ክርስቶስን ግን መገለጥ አለበት። እኛ ገና ገና ክርስቶስ የተወለደበት እንደሆነ አላቅም። እውነት ለምናገር አናቅም፣ ብዙ አያቅም። አሁንም ማያቃለን እኛ አሁን ይህ ሶሻል ሚዲያ ስንከታተል ነው ገና የሚለው ገና ጨዋታውን ነው የምናስብ እንጂ ክርስቶስ ስለተወለደ ደስ ብላች ተጫወቱ እንዴ፣ በሰው ልደት ሌላ ጨዋታ ደስታ ከመናገር የተወለደ ብሎ ስለ ክርስቶስ ቢነገረን ስቅለቱ፣ ሞተ፣ ተነሳ፣ ተቀበረ፣ ተነሳ፣ ደግሞ ይመጣል የሚለው ያን ነገር እኛ ስለ ኢየሱስ መሆኑን አናውቅም። ፋሲካ ፋሲካ ትንሣኤ ድግስ ምን በለው ነው ጎልቶ የሚታየን የነበረውና ይህንትን በጣም አሪፍ ነው። እኔ ደስተኛ ነኝ። ኖርማል በፊት እናድር ነበር። ሌላ እንዲህ ሳይ ያኒ እና ድማ እውነቱን ተናገር እንደዚህ ሲናገሩ ሁልጊዜ በጣም መበሳጭ የነበረው ግን ሳስበው ምናልባት እኔ ጤነኛ የሆነ አስተሳሰብ ኑሮ ይዤ አልነበረም። ስታገል ነበር ዝም ከስር ኮሜት ትሳደባለሁ ሆነ ነገር ላለሁ። ግን ደጋግሜ የሳየው መጽሐፉን እየገዱ ሳይ አሁን እየገዛ ነው ሁላችንም እያነበብን ስንመጣ ግን የለም እዚህ የተጠየቀውም ጥያቄ በቤታችን እንመካከር እንወያይ ብለን ስንጠይቅ ስድብ እንሰደባለን። ራስ በቤታችን በገንዘብ ቤታችን ስድብ እንሰደባለን። ለምንድን ነው ለመናፍቅ የምትጠይቁ? እንዴ ይህ እኮ ፖለቲካ አይደለም እኮ ነገ ሆቴል አይቀር እዛች ጉድጓድ ስለምገባ አውቄው፣ መንገዱን አውቄው፣ እውነቱን አውቄው ለምን አልሄድም? እኔ እንደውም አንዳንድ ነው ምንሽ የተናገሩት ሳይው ዮንስ የዮሐንስ ወንጌል ነው እውነት ሕይወት ክርስቶስ ብቻ መንገድ እሱ ነው፣ ሌላ መንገድ ወደ አብ ይላል እንደው ለመምጣት ትክክለኛ መንገድ እሱ ነው ብሎ መጽሐፉ ይናገራል። ይሄን ግን እኛ ጋር አይነግሩኝም። ለምን አይናገሩ? ለምን ነው የማይናገሩት? እኔ ክስሚ በጣም ስለምናደር ነው እንደዚህ የምናገረው። ጠይቄ፣ ደጋግሜ ጠይቄ ለምንድን ነው እንዲህ እንደ መናፍቅ የምታነሳው? አንተ መናፍቅ ነህ። እኔ መናፍቅ የሚለውን ትርጉም ሳልረዳው በዚህ ደረጃ ካታጎሪ ስንደረግ እኔ ብቻ አሉ፣ ጓደኞች አሉ፣ ወጣቶች እየጠየቅ ነው። ለምንድን ነው ይሄ ነገር ነገር ሲባል የምንሰደበት? ሌላ ሌላ ምንት ይባል ከመጽሐፍ ቅዱስ ውጭ የሆነ ትምህርት መጽሐፍ ቅዱስ እየሌለ ደስ ስፈልግ የማናገኘው ዝም ብሎ የነዘበነ ትምህርት እና ሌሎቹም የሚናገሩበት አግባብ አለ። ይሄ በጣም የተሳሳተና እኛን ሊያድን የማይችል ወደ እውነት ሊመራን የማይችል ነገር ለምንድን ነው የሚደበቀው? ለምን ይደበቃል? እስኪ እንዲያው አንድ ቤት ሲሰራ በግንባታ ከሆነ የራሱ የገጠር ቤት ሲሰራ ምሰሶ አለው። ያለ ምሰሶ ቤቱ አይቆምም። የክርስትና እምነት ምሰሶ ደግሞ ክርስቶስ ነው። ሁሉም ስለ ክርስቶስ ይሆናል እንጂ መቼም እዛ ጋር ጊዮርጊስ ሰባት ጊዜ ተፈጨ በክርስቶስ አምኖ ሰባት ጊዜ ከተፈጨ በክርስቶስ አምኖ ስለ ክርስቶስ በዋጋ ከፈለ እኛም ደግሞ አሁን ዋጋ የምንከፍልበት ጉዳይ እንኳን ባይኖር አትሊስት እንኳን ስለ ስሙ ብንሰደብም ዋጋ እየከፈን ስለ ኢየሱስ ክርስቶስ ማውራት መቻል አለብን። ስለ ክርስቶስ በየቀኑ መናገር ያስፈልጋል። ለምን ነገ እኔ ሁን እ ስረዳ ነገ የሚመጣ ለፍርድ የሚመጣው ኢየሱስ ነው። ሌሎ አይመጣም። የሁሉ የጠራ ነው። በሙሉ ጠራን ጠራን ጠራን። በአንድ በሁለት በየንትን ጻርቃ በአጥ ምናምን ብለን ጠራን፣ ግን አይመጡም እነሱ። ነገ የሚመጣው ኢየሱስ ነው። ኢየሱስ አይኔ ለክርስቶስ አመራ ተናግሬ ነበር ብለህ የሌለውን ሲጀመር ክርስቶስ ሰምራ ለክርስቶስ ብላ ከኖረች እንጂ ስለዚህ የሚመጣው ኢየሱስ ነው። ስለዚህ የሚመጣውን ኢየሱስን ከእሱ ጋር የሱን እውነት መከተል እሱን የራስ አድርጎ በክርስቶስ በማመን የሚገኘውን የዘላለም ሕይወት በመያዝ ሙ ማድረግ ያስፈልጋል ያስፈልጋል። እና አሁን ይህን ተረድቼ ፕሮፋይል ያሉትን ራሱ ድሮስ እያወጡ ድሊት ናረኳቸው እንዳለ ድሊት ያሉት እኔ ያለሁበት አካባቢ አንድ እንትን አለ ገዳም አለና ያማችን ታውቃቸው አባ ዮሐንስ ባሉ አንድ አባታችን ምንላቸው ሰው ያሉ መዝሙር አለ ይዘምራል። አባ ዮሐንስ ፀሐይ ነፍሴን አድራ በሰማይ እያል ህዝቡ በሰልፍ ይዘምራል፣ ፎቷቸውን እንደ ስዕል አድኖ እየሰቀለ አሁን በህይወት አሉ። እኔ በጣም ይገርመኛል፣ ምን አይነት ጥግ እንደደረስን እኔ የተወሰነ ቀን ዘምሬያለሁ፣ እውነት ለመናገር እና ሲገርመኝ፣ ለምንድን ነው በምን ደረጃ ነው ሰው ፀሐይ ነው፣ ነፍሴን አድራ በሰማይ ሰማይ ሳሱ ይገባሉ፣ ይመዝመሪያ ለመዳን እሱ ራሱ ይገባሉ እንደዚህ በትልቅ መቁጠሪያና በእንትን ጀርቦ እየተደበደበ ሰው እየተባለና በጣም አስቸጋሪ የሆነ ስርዓት ያለበት ስጋችን ላይና ኖርማል ምድራዊ ህይወታችን ላይ ጫና ሊፈጥር በሚችል መልኩ ሃይማኖት የስርዓት ከማራመድ በክርስቶስ ነፃ እንደወጣን የሚናገረው ወንጌሉን ይዘን የዘላለም ህይወት መውረሱ አስፈላጊ ነው ብያምናለሁና ደግሞ እውነትም ነው። በፊትም እኔ ጨንቀኝ የነበረው የትኛውን ልመን በዛብኝ በአንድ በሁለት በሶስት እያለ እስከ ሰላሳ ባላለ በየቀኑ የሚውለውን እየለመንኩ በየቀኑ የሚውለውን እየለመንኩ እኔ ግሮ ይገባኛል። ለትኛው እንደተሳልኩ እራሱ ግሮ ይገባኝ ነበረ። አንድ እንዴት አይበቃም። እግዚአብሔር ግን በጣም ደህና ነገር አስቸግ፣ ሳላነብና ሳላይን ሳልከታተል ለብዙ እንትን መንገ አስር ያባረራ እንዳይዝ የሚባል አባባል አንዱ ሳኒዝ ባተል የሆነን ዝም ብለን ለኃጢአታችን የሰራነውን በደል ይሸፍናል ብለን ስላሰብን ብቻ ስም በመጥራት በመቧደን ብዙ ቡድን ደግሞ ስለተስማማበት ስለተሳሳቀን የዘላለም የመዳን መንገድን አግኝተናል ብዬ አላምንም። ማርያም ማርያምን ስላል ሁሉም ስላለ ሀይ ሀይ ስላለ ሁሉም ስለሳቀ፣ አርሴማን አርሴማን ስንል በቃ ጀማው ያምራል። በቃ አርሴማን ስትል አርሴማን ተቃዋሚ የለም። ኢየሱስ ካልክ ግን ለምን እንደው አላቅም። በቃ ብድግ ይላል ሁሉም ሰው ጦሪ ሰው ይነሳል አብሮኝ የነበረው ሰው እረ ይሄ ነገር ኢየሱስ እንዴት ነው? በደንብ እናጥና ስንል ምን መሆን ፈለጋቸው። እኔ አንድ አንድ ክፍሉን አላስታውሰውም እንጂ አንድ ልጅ አይነ ስውር ሆኖ ተወልዶ እያለ ጌታ ኢየሱስ ክርስቶስ አይኑን ፈወሱ ይላሉ እና ከዛ በኋላ የልጅ ከተወለደ ጀምሮ አይነ ስውር ነበር፣ ኃጢአተኛ ማን ነው ብሎ ሲጠይቋቸው? ክርስቶስን ጠይቀውታል። ፈሪሳውያንም እየመጡ ይጠይቃሉ እና ቢቸግራቸው እናት አባቱን ሲጠይቁት አይ እርሱ ሙሉ ሰው ሆነና ራሱን ጠይቁት አሏቸዋል። እና እንደዚህ ሆነ ፈሩ ኢየሱስን የፈወሰው ለማለት ፈሩ። ልጁም ደግሞ እናንተ ደግሞ የእሱ ደቀ መዝሙር ትፈልጋላችሁን አላችሁ ይላል። አንተ ደቀ መዝሙር ያበሩታል። እና አንዳንዴ ስንናገር ስለ ኢየሱስ እናገር፣ ምን ነው አንተ ኢየሱስን ማተኮር መናፈቅ ልትሆን ጀመርክ? በሚል ማሸማቀቂያ ኢየሱስ ክርስቶስን እንዳንናገር፣ በቤታችን እንዳንማር፣ እሱን የበለጠን እንዳናቀው፣ የግል አዳኛችን አድርገን ከክርስቶስ ጋር በየቀኑ ኮንታክት እንዳይኖረን ለማድረግ ማሸማቀቂያ ማሸማቀቂያ ሆነ። በቃ እንዳይወራ ስሙ እንዳይነሳ ካታጎሪና ግሩፕ እየተሰጠን ታርጋ እየተለጠፈ እንዲሁም መጠቋቁም ሌላ አይነት ኢቪል ነገር እንዳለ ሁሉ ይሄ እኮ ኢየሱስ ይላል እየተባለ እኔ በሁለት ሳምንት ምናምን ነው እንግዲህ ኢየሱስ ያልኩት ቃሉን ማንበብ አለብን ብዬ እውነታው እሱ ነው ብዬ እና በዚህ ልክ በሀገራችን ላይ እንደ ነውር እንደ ፍረት እንደ ፍረት ሰው አፍሮ ተሸማቆ እንደ ሰረቀ ሰው መንገድ ቀይሰን ልንሄድ በምንችልበት መልኩ አራስ መደረጉ በጣም ያሳዝናል። እኛ ኢትዮጵያውያን ያሳዝናል። በስላሴ ያምናለሁ የሚል እምነት ተቋሚ ያለ ሰው ከስላሴም አንዱ ወልድ እሱ ኢየሱስ ክርስቶስ ነው ብሎ መልአኩ ገብርኤል መጥቶ ኢየሱስ ይወለዳል ብሎ የብሰራችን ያበሰረበትን የተነገረበትን ትቶ የሚወለደውን ትተን ለሌላው ካላሽቃበጥን በሚል የማሸማቀቅና የማሳደድ እኔ ይገርመኛል። ቁጭ ብለን ከጓደኞች ጋር ተነጋገርን። በበረት እኮ ጌታችን በተወለደ ጊዜ ሰብአ ሰገል የሚባሉት መጡና ይላል የእጅ መንሻ ወርቅ እጣን ከርቤና እጣን ተሰጡት ይላል። እኔ ሕፃን ነው፣ ይሄ ነገር ይሄ ነገር፣ አማርኛውን በደንብ እንየው። ለምንድን ነው ለሷ ሰጧት ያላሉ? ለምን ቤታችን ያልሰጡት? ለምንድን ነው እሱ ሕፃን ነው፣ ለምን ሰጡት? ይሄ ነገር ማን ነው? መንፈሳዊ እይታው ከበድ ይላል። ሕፃን ነው ገና እንደተወለደ፣ ለእሱ ሰጡት ነው የሚለው፣ ለሷ ሰጧት አይደለም። እና ይሄን ይሄን ስንረዳ በቃ አምላክነቱ፣ አምላክ መሆኑ ከልጅነት ጀምሮ ከሕፃንነቱ ጀምሮ መታወቅ መቻል አለብ። ለማ እንደሚሰገድ መጥተው ሰገዱለት። የእጅ መንሻ ወርቅ፣ ጣን ከርቤን ሰጡት ይላል። ሰገዱላት አይልም እዚህ ላይ በደንብ መጠንቀቅ ያስፈልጋበት አማርኛውን እየገለጥን ስንነጋገር። በእርግጥ በመካከላችን መከፋፈል ቢኖርም የሚከፍል ቃሉ ነው እንጂ የሰላለሆን ኩኝ በቃሉ መሰረት ደጋግሞ በማየት የመረዳዳት ባሪ ያመጣን እየተረዳዳን ያለንበት አግባብ አለ። ግን እንዲህ ስናደርግ የሚበትን ይህን እንዲህ አይነት ነገር የተለየ ሃይማኖት ለማስፋፋት እውነት ነ ብናገርኛ ሃይማኖት አላወራንም። ያ ያለውበት አካባቢ የወረዳ ከተማ ነች። ቁጭ ብለን እየተነጋገርን ነው። እንደዚህ ቁጭ ብለን ጠላ እየጠጣን ቁጭ ብለን ዲስከስ እናደርጋለን። እዚህ ጋር እንዲህ ብሏል። ይሄ እንዲሁም በጣም ሙድ የምንይዝባቸው እንደ ኢንተርቴንመንት መናቸው እነ ሞጣ እነ ማኛውን የሆነ ማኛ እነሱ የሚናገሩትን ይዘንድ ራሱ በዛ ቅዱስ እስኪ ስንል በዛ ስንነጋገር ካታጎሪና ቡድን እየከፈሩ ለመወያየት እንኳን ቦታ እስክናጠ ድረስ ለማሳደድ የሚደረግበት እይታ በጣም ያሳዝናል። ለሀገራችን ላይ ያለው ሁኔታ እና እኔ በግልጽ አሁን ኢየሱስ ብቻውን አዳኝ ነው ብዬ እሱን ለምለምን ምክንያቱም እሱ እንዳይታወቅ ጥረት መደረጉ አዳኝ እንዳይገለጽ ሰይጣን እየተጠቀምባቸው ነው ብዬ ስላመንኩ ነው እንደዚህ የምለው። እስኪ ስለ ኢየሱስ ስለምንድ ነው የማናውረው? ኢየሱስ ለእኛ መሞቱን፣ መቀበሩን፣ በሶተኛ ቀን መነሳቱን ደግሞ እንደሚመጣ መነገሩን ፋሲካ የሚባል በዓል አክብረን በሰሞኑ እንኳን ያላወራንለት ለምንድን ነው? አሁን እኛ ስናወራ ስለሚከለከላል፣ ይህ ስምማ የሚያናውጠው መንደር አለ፣ የሚያናውጠው ሰፈር አለ። አካባቢው ያናውጠዋል፣ ሰፈሩን ያናውጠዋል። እና ኢየሱስ የሚለው ሲነሳ እኛ እናቶቻችን አሉ ተለቅ ተለቅ ይላሉ። እና መንፈስ ፖሰስ እንደሚያደርጋቸው አንድ ረስታ እንዳረጋሉ። ይሄ ዳር ሚካኤል፣ ይሄ ዳር ሚካኤል። ዛር የሚባል መንፈስ አለ። ዛር ይነሳል፣ ቡና ይቆላል፣ ጠላው ጠጁ ይዘጋጃል። ከበሮ እየተደበደበ ዛሩ በጣም ሰፊ ቀይ ጥለት እዳዩት የሚባል ኮታ ይዘጋጅና እሱ የተደረገላቸው ልጅ ደሞ ይዋራ ሰው ይባላል እንዲቀላቸው ይሄ ሄዳር ሚካኤል። አሁንም ኢየሱስ ብለ ስናነሳ አረ እነዚህ ምኑን ጠሩት ምናምን እያሉ እናቶቹ እንኳ ሳይቀር በየንትኑ በተቀመጥንበት እንዲበሏቸው የሚሉ የሚያሳድዱ፣ ይሄ መንፈስ ካልሆነ በቀር ክርስቶስ ሊደብቅ የሚፈልግ ክፉ እንዴት ሰው ስለ ኢየሱስ ክርስቶስ እኛ ሌሎችና አልተቃወምን አልገፋን። አብረን እስ የክርስቶስን አምላክነት እንወቀው። እኛ ኢየሱስ ሲባል በእግዚአብሔር ነው እግዚአብሔር ነው ዝጋ ከምንባል እስ እግዚአብሔር የሚባል ሳይሆን ኢየሱስ ሆኖ ነው የሞተልን። ኢየሱስ ሆኖ ነው የሞተው። ኢየሱስ ሆኖ ስለኛ አስተምሮን ሞቶ ተቀብሮ ተነሳ። ሞቶ እንድዳርጉ ሄዶ በአባቱ ቀኝ ተቀመጥ ይላል። ከዛ ደግሞ ሊፈርድ ይመጣል ካለ የሚመጣውን ኢየሱስን በዚህ የሚያካብረው መንፈስ ቅዱስ እንዲስከስ ለማድረግ ለምድን ወድሎ እንዴ ነገር ላይ ዝም ብዬ ኦብዘርቭ አደርጋለሁ። እንዲህ ስትወያዩ ሪፖርት በማድረግ እኔ አንዱን የነበርኩ፣ ሪፖርት ማድረግ ሪፖርት እንዴት እንደማድረግ ያሳይተውኝ ሪፖርት አድርግ እንደዚህ በሚል እዚህ ውይይቱ እንዳይቀጥል ሪፖርት በማድረግ አሁን ሲገባኝ፣ አሁን ወደ አይምሮዬ ስመለስና ሳስተካከል ለምንድነው ሪፖርት የሚደረግ? ስለ ኢየሱስ እየተወራ እኔ ሲሸውደኝ፣ አንደኛ የሚወራው ሌላ ኢየሱስ ነው፣ ሁለተኛ ስለ ኢየሱስ አይወራም ከኛ ከተባለ ስለ ኢየሱስ አኛ ቤት አይወራም ከተባለ ሌላ ኢየሱስን ያሉት ውሸት ነው። መጽሐፍ ሁለት ላይ ያለው ኢየሱስ የሚወራ ከሆነ እንደውም ብዙዎቹ እኮ ከቅድስት ድንግል ማርያም የተወለደው በሥጋ፣ እሱ ስለ እኛ የሞተው የሚያድን እሱ ነው ተብሎ እየተነገረ ስለ ልሱ ልናወራ ይገባል። ለምንድን ነው ተቃዋሚ የምንሆነው የሚል ሀሳብ ስላለ እኔ መጽሐፍ ቅዱስ ላይ አሁንም የምታማልድ ማርያም አለች፣ እኔ የለችም ብዬ ባልናገርም እርግጠኛ ባልሆንም አለች የሚለውን ግን ፈልጌ ማግኘት አልቻልኩም። እንግዲህ የቻለ ሰው ካለ ያምጣ፣ እኔም ልረዳ ደስ ይለኛል። እውነት ነው። ፈጣሪ የሆነው እሱ ሰው የሆነውን ጌታ ኢየሱስ ክርስቶስን በሥጋ የዛ ወልዳለ ትልቅ ስራ ነው ስከናወነ ግን ደግሞ ክርስቶስ የሚያደርገውን ብቻውን እንግዲህ አቃተኝ፣ እርዱኝ፣ አግዙኝ ያላለውን እዚህ ቦታ ደግሞ እንትና ይማልዳል እንትና ትማልዳለች ብሎ ኢየሱስ አልተናገረም። መጽሐፉን እያንዳንዱ መጽሐፍ ዝም ብዬ የሳነበውኔ። እኔ አማርኛ ላይ ጎበዝ ነኝ በነገራችን ላይ አማርኛ አረዳድ ላይ በጣም ጎበዝ ነኝ። ያው መፍቼ አማርኛ ስለሆነ ማለት ነው። ኦሪጅናል አማርኛ ነው እንደው እና በጣም ሳነበው ማን ነው ያለ? ይሄን ብዬ ሳነብ እንደው ብዙ ጊዜ ምን መካበት አለ፣ ትውልድ ሁሉ በሰት ይሉኛል አለች ማርያም። ይላል ትውልዱ ብዙ ይሉኛል፣ ይሄን ይሉኛል ያለው ማን ነው? ሰል ማርያም ላይ አለች፣ ትውልድ ሁሉ በሰት ይሉኛል አለች ማርያም። ጌታ ኢየሱስ አለ አላለም። እግዚአብሔር አለ አላለም። መላኩ ብዙ ይሉሻል አለ አላለም። ማን ማርያም ወደ ኤልሳቤት ዳስ ተነጋገር ትውልዱ ብዙ ይሉኛል አለች። በቃ ውጭ ጉድ ማርያም አለች ብሎ ጸሐፊው አስቀምጧል። የላሱ አለ ሳይል ጥሩ ይሆን። በቃ እውነት ነው ብፅት ነች። ግን ያም ሆነ ኢየሱስ ምን አለ እውነቱ የሚለውን መረዳት ያስፈላጊ ነው። አለ አለ የሚለውን ስንረዳ ኢየሱስም አለ ይላል። ጳውሎስም አላለ፣ ዮሐንስ አላለ፣ ኢየሱስ አለ ራሱ ምን ህይወት መንገድ፣ እውነት እኔ ነኝ። እነዚህ ሶስት ነገሮች አስቀምጦ እኔ ነኝ በእኔ በቀር ይላል ስሩሚ በቃ በቀር ማለት ሌላ የለም ነው። እንግዲህ አማርኛው የሊትራል እንደምረዳው በእኔ በቀር ወደ አብ የሚመጣ የለም ካለ አብ ለመድረስ እንግዲህ አብ መሄድ ማለት እኮ መንግስተ ሰማይ መውረስ ነው በእኔ እይታ። እኔ አሁን ባለመረዳት አብ ማለት ወደ አብ የሚመጣ የለም ማለት የመንግስተ ሰማያት መውረስ አይችልም ነው በቃ። መንግስተ ሰማይ መውረስ የሚችለው በክርስቶስ በኩል ነው መግቢያው። እንደውም አንድ ቦታ በሩ እና ነኝ ይላልና መግቢያውና በሩ ከሌለ ለምንድን ነው የምንጋጋጠው? ምን ልንጨምር ነው? ወይስ የትኛው ወቅታዊ የብሔር ጉዳይ ሆኖብን ይሆን? አልገባኛለ እኔ አልገባኛለ። ለምንድን ነው ሰው ሰው ነው። በእግዚአብሔር አይን በእግዚአብሔር እይታ አንድ ነው። ከቋንቋ ከነገድ ከዘር ዋጅቶታል፣ አንድ አርጎታል። ጨዋ የለ ባሪ የለ፣ ሁሉም በክርስቶስ አንድ ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ብሎ ካስቀመጠ በቃ አዲስ አርጎናል። አዲስ ካረገን አንድ ነን። ይሄ እንትና ግሩፕ ይሄ እንትና ግሩፕ ነን እንትን የምለው ምንድን ነው? እኔ በጣም ግርም ይለኛል። ባለፈው አንዱ ያንተ እኮ ዘሬን ጠቅሶ እንዴት እንደዚህ ታስባለ? ስለ እየሱ ማለት እኮ ወደ መናፍቅ መሄድ ወደ ነዛ ዘር መሄድ ነው አለ። አሜዚንግ እንዴት ነው? ነገ እኮ ጉድጓዱ መሬቱ እኮ አንድ ነው፣ አፈሩ አንድ ነው፣ መቀበሩ አንድ ነው፣ መውረሱ ዝላለም እግዚአብሔር አንድ ነው። እንደው እዚህ ዘፍጥረት ላይ የተባለው የቋንቋ ደበላለቀ ስማቸውን ለማስጠራት ግንብ ነው ህንፃ ሲሰሩ ስማቸውን ቋንቋቸው ደበላለቀ ተብሎ ዛ ቋንቋን አመጣብን ይሆናል እንጂ ምን ማለት ነው? ይ ሰው ሰው ነው፣ ሰው ሁሉ ይርበዋል ይጠመዋል ደስ ይለው ደስ ይለዋል። ተመሳሳይ ነገር ሁላችንም ኢንተርቴን ያደርገናል። ይህ እንዲህ አይነት አስተሳሰብ በዚህ የወደቀ በሳይንቲፊክና ሪፈረንስ ቤዝድ ባልሆነ ንግግር ዝም ብለን ላሽቀን ተጠላልፈን ዝም ብለን በግሩፕና በካታጎሪ ድሮ አማርኛ ስንማር ማሽላ ለማሽላ ተይዞ ቆላ ይላል ወይ፣ ግም ለግም አብራዝ ግብ። የሚገርም እኮ ነው እንዲህ አይነት አንድ አይነት አንድ አይነት በርድ ሰው ዘሴንፌዘር ፍሎክስ ቱጌዘ እንደሚለው ተመሳሳይ ክንፍ ያላቸው ወፎች በአንድ ላይ ይበራሉ። የሚገርም ነው፣ እንዴት እንደዚህ ሊሆን ይችላል? ሰው ልዩነት ለየት ያለ የተጻፈለትን አንብቦ እንዴት ይህን ያህል ዓመት፣ እስኪ እንዴት ሰው ልጅ ብዙ ዓመታትን ተሻግሮ ይህን ያህል ዓመት ስንኖር ኢየሱስን መግለጥ ሰው እንዴት ያቅተዋል? ሶስት ሺህ ዓመት ነው፣ ስንት ሺህ ዓመት ቆይተናል። በሃይማኖት ሃይማኖትና ኢትዮጵያ እና ቤተክርስቲያናችን እኩልናት እድሜዋ የሚል መላምት የሚያስቀምጡ አባቶችና ወንድሞች አሉን። ሶስት ሺህ አይደለም እንዲ አንድ አምሳ ዓመት አይበቃም፣ ኢየሱስ ለመግለጥ አንብቦ መጽሐፉን ለማውጣት እኔ በጣም ግርም የሚለኝ እዚህ ላይ ነው። እስ ሰው ህፃን እያለ በህፃንነቱ እያደገ ሲመጣ፣ እያደገ ሲመጣ፣ አሁንም እኛ አድገን እንደ ህፃን ሊሆን ይፈልጋሉ። እንደ አምቱ እኮ በቃ ትልቅ ሰው እኮ ነኝ። አገር መምራት የሚገባኝ የእድሜ ክልል የምገኝ ሰውዬ እንደ ህፃን ለማየት እንደገና ነው። ለምንድን ነው የምጠይቅ? እንደንትን ሌለምንም አልጠይቀው። በሃይማኖትም በሀገርም በሚያስፈልገው ነገር ልጠይቅ ይገባኛል ጠይቄ መረዳት አንደርስታን ማድረግ ይሄን ደግሞ ቀጣይ ላለው ትውልድ ደግሞ ከኔ በታች ላለው እኔ ሳላውቅ ልሙት ሳልረዳ ልሙት እውነትን ሳላውቅ ልሙት። የእውነትን እኮ በደምብ ማወቅ ያስፈልጋል። መሸፈን የለበትም። እና ከዚህ አንጻር ኢየሱስ ክርስቶስ ጌታ እንደሆነ በደንብ መሰበክ አለበት። በቀደም የሆነ ላይ ገብቼ ዝም ብዬ ነበረ ይከታተላለሁ ኢየሱስ ጌታ ነው ብሎን ጥቅሱ አምጡ ሲል እኔ ያላል መሰለኝ ምለን ለመናገር እዛ ላይ ያስቀመጡት ቁጭ አረጉት ሮሜ መጽሐፍ ላይ ብለው አስር ዘጠኝ ነው ዘጠኝ። እንደዚህ ነገር ብቻ አስቀመጡት። ኢየሱስ ጌታ እንደሆነ በአፍህ መስክር ይላል። እንዲሁም መስክረው ይላል ተናገር ተናገር። እኔ ሰው ኢየሱስ ጌታ ነው ሲል ብዙ ጊዜ ይሰማል። ምን ለማለት እየፈለጉ ነው ምናምን ላሉ ግን መጽሐፉ ይላል ተናገር። ኢየሱስ ጌታ ነው የሚለውን ለመናገር ስንፎክር የዋልን እኮ ነው። እኛ ኮ እኛ ኮ ሰውን ጌታ አድርገን በሞቱ ላይ እንደውም እ ያሉበት አካባቢ ላይ ይፎከራለ። ሰው ሲሞት ይፎከራል። ጀግነው ተብሎ አቶ እንትና ዛ ሞተው ስሙ እንደ ድንጋይ ተጎልተው እያለ ስሙ የማይሞት እየተባለ ጀግነው እየተባለ ከገደሉ አይቀር እያለ ስለ መግደል ስለ ጀግንነት ሰውየውን ተባብሮ ሲሆን ለማስገባት ይመስለኛል። አሁን ሳስበው ሰይጣን የሞተውን ሰውዬ በአሁን እንደው በእርግጥ ከሞተ በኋላ መንግሥተ ሰማይ ቢለመንም አይገባም ይመስለኛል። በአሁን መረዳት ግን ተባብሮ ሲወር ውረድ ይመስላል። ብዙ ሰው ገድሏል እየተባሉ ይፎከርለታል። ብዙ ሰው ገድሏል እንዲህ አድርጓል አንበሳ ነው እንደዚህ ነው እንደዚህ ነው እየተባለ የሞተውን ሰውዬ በጣም ታሙ በውፋ በንትን የሞተውን ሰውዬ ያሳዝናል እኮ እየተፎከረ በራሳችን ለራሳችን የሰጠነው ግምት ከፍ ያለ ቦታ የሰጠነው ግምት ራሳችንን ዝቅ ለማድረግ ከበደን ተቸገርን። ትንሽ ስለ ኢየሱስ ሲወራ ሌሎች ባህላቶች ምቹ ናቸው። ባህላችን ኤክሰርሳይዝ ለማድረግ ለመጠጣት መጠጥ ለመጠጣት ቢራ፣ ጠላ ለመጠጣት ቄሱም ሊጥ ለመጠጣት ያለው የአሁን የሃይማኖታዊ ስርዓቱ ምቹ ነው። ፕላትፎርሙ ይመቻል። ቀድሶ ሲወጣ ዝክር ሲመጣ የሚመጣው ቢራ ነው፣ የሚመጣው ጠላ ነው፣ ጠጅ ነው የሚመጣው። ከምግቡ ይመጣል። እጁ ሳይታጠብ ይበላል። ችግር የለው ድብና እርጎን ብርቱ ይገለበጥ ይበላል። ከዛ በኋላ ለክርስቶስ ሳይሰበክም ያሁሉ ሁሉ በልቶ ተሰብስቦ ሳይሰበክ እኛ አቦ የምንለው ማህበር አለን አቦ የምንለው በአምስት በአምስት አቦ የገብረ መስዱስ ግን በልምድ አቦ ይለዋል የአቦ ማህበር እየተጠጣ አርባ አምሳ ወደ ሰባ የሚሆን አባወር ሀውስ ሆልድ ተሰብስቦ ያ ሁሉ እየጠጣ አንድም ቀን ስለ ክርስቶስ አያወረ በቃ ይጠጣል። የራሱን ወሬ ያወራል። ግማሽ ሰክሮ መሳሪያ ተማዙ ሊገዳደል እየተማዘዘ ይሄዳል። ይሄ ከባህል እናንተ፣ ይሄ በጣም ተቀላቅሎ ከዚህ መላቀቅ ከዚህ ካለበት ሙቀትና ምቾት ላለመነሳት የምንሄድበት አግባብ እኛ ሃይማኖታችን በአግባቡ ልንመራ አልቻልንም። ሶሪ፣ ቅርታ ጊዜ የወሰድኩ መሰለኝ። እሺ ወዳጅ ጸጋይ፣ ብዛል ተባረክ። እንግዲህ ወስን፣ ቶሎ ለገባ እውነት ራስን አስገዛ። አረ መውሰኑ በጣም በጣም ወሳኝ ነው እና ትልቁ ነገር የተረዳኸውን ነገር